በሰሜን ሸዋና ኦሮሞ ብሔረሰብ አጎራባች ወረዳዎችና ከተሞች እየታየ ያለውን ሰላምና አንድነት አጠናክሮ ማስቀጠል እንደሚገባ በምክትል ርዕሰ መስተዳድር ማድረግ የከተማ ክላስተር አስተባባሪና የከተማና መሰረተ ልማት ቢሮ ኃላፊ ዶክተር አሕመዲን ሙሐመድ አሳሰቡም። የሸዋሮቢት ጅሌ ጥሙጋና አካባቢው ነዋሪዎች በወቅታዊ የሰላምና የልማት ጉዳዮች ዙሪያ በሸዋሮቢት ከተማ ውይይት አካሄደዋል። ባለ አለምዬ ተጨማሪ አለው። በሰሜን ሸዋና ኦሮሞ ብሔረሰብ አስተዳደር አጎራባች ወረዳዎችና ከተማ አስተዳደሮች የሚኖሩ የአማራና ኦሮሞ ህዝቦች በአብሮነትና በአንድነት ዘመናትን ተሻግረዋል። ከቅርብ ዓመታት ወዲህ በግለሰቦችና ቡድኖች የግጭት ፍላጎት ሸዋሮቢትን ጨምሮ በአካባቢው ያሉ ወረዳዎችና ከተማ አስተዳደሮች ሰብአዊና በርካታ ኢኮኖሚያዊና ማህበራዊ ጉዳት መድረሱ ይታወሳል። አሁን ላይ መንግስትና ህዝቡ ተቀናጅቶ በመስራቱ ወደ ነበረው አንድነትና አብሮነት እንዲሁም ሰላም መመለሱን የአካባቢው ነዋሪዎች ያስረዳሉ። የህዝብ ለህዝብ ግንኙነታችን በጣም የጠነከረ ከትናንትናው የተሻለ የኪስ ሌቦቻችን የወደሙበት የደም ነጋዴዎች የጠፉበት ታላቅ ተአምር ከኦሮሚያ ክልል ልዩ ዞን ጋር በቅንጅት ከንቲባዎቻችን ላባቸውን ጠብ አድርገው ደክመው ለፍተው ከዞናችን አስተዳደር ጋር ትልቅ ተአምርና ትልቅ ስራ የሰሩበት ወቅትና ጊዜ ሆኖ በመገኘቱ በጣም ታላቅ ደስታ ይሰማዋል ይህ ህዝብ። አልሐምዱሊላህ በሀገር መከላከያ ሚኒስቴር በሀገር ወዳጅነት አባቶች ሃይማኖት አባቶች በሀገር ሸማግሌዎች አሁን ከፍተኛ አንጻራዊ ሰላም አለ። በአንድነትና አብሮነት የጀመሩትን የሰላምና የልማት ስራዎች አጠናክረው እንደሚቀጥሉም ነው ነዋሪዎቹ የተናገሩት። የአማራ ህዝብ እኮ ክቡር ሰው ነው። አዋቂ ሰው ነው። ምሁር ሰው ነው። ታታሪ ገበሬ ነው። እህቱን እናቱን ወንድሙን ሹፌርን ሲያሰቃይ ምን አቶት ነው? ምን ሆኖ ነው? ለውጭ እንትን ተገዝቶ እንደዚያ ሲያደርግን፣ ለምን ልጆቻችን መክረን ወደ መድረግ አንጥተን የሚፈልጋቸውን ጥያቄ ካላቸው ጥያቄውን ተቀብለን በሃይማኖት አባት በአገር ሸማግሌ ተሰብሰብ በርገን እቺ ነገር ነፃ ለምን አናደርግም? ወደፊት የሚቀረን ይሄ ነው። አሁንም አቅማችንን አዳብረን ካለው የጸጥታ ኃይል ጋር የአስፈላጊ የሆነውን ነገር በሙሉ እኛ ለሰላሙ ትልቅ ቦታ አለን። ከዚህ በኋላ ምንም አይነት ቀዳዳ አይኖርም። ከዚህ በኋላ ምን ከፍተው ነገር አይኖርም። የኦሮሞ ብሔረሰብ አስተዳደር አስተዳዳሪ አቶ አህመድ አሊና የሰሜን ሸዋ ዞን አስተዳዳሪ አቶ መካሻ አለማየሁ በአካባቢው ሰው በሰውነቱ ተከብሮ የሚኖርበት የሰላም ቀጠና ለማድረግ በጋራ እንደሚሰሩ ገልጸዋል። ከኦሮሞ ህዝብ ጋር አብሮ የኖረ የተዋለደ የተጋመደን ወንድሙን ህዝብ ሲያጨፋጨፍ የነበረው አንዱ ሸኔ ቢሮ ነበር። ሁለተኛው ሸኔ ከተማ ነበር ሶስተኛው ሸኔ ጫካ ነበር ከየት ጀመር ከቢሮ ጀመር ወደ ከተማ ገባን አሁን ጫካ ያለውን አባቴ ያለው እንዳለው ከጂል ላይ ጀምሮ አርጡማ አድርሰነዋል እያጸዳን ያለነው ስለዚህ ስለ ኦሮሞ ህዝብ እና ስለ አማራ ህዝብ ለደቂቃ ሰባቁ ለደቂቃ ማይወክሉ ስለዚህ በተባበረ በህዝብ ተሳትፎ በመሀል የገባውን ጽንፈኛ ኃይል በህዝባችን ትግል በመንቀል ቀጠናው ሰላምና ልማትን እንትከል የሚለውን ነገር ለማሳሰብ ነው። የሰሜን ሸዋና የኬሚሴ አመራር መዳን ሲጀምር ህዝቡ ድኗል። ህዝቡ ድሮም ጥፋ የለበት ማለት ነው። ኦሮሞም መሞት የለበትም፣ አማራም መሞት የለበትም። ሙስሊም ጫፉ መነካት የለበትም፣ ክርስቲያን ጫፉ መነካት የለበትም። ወንድ ሴት፣ አርጎባ፣ አፋሩ ሁሉ በነፃነት ከጫፍ እስከ ጫፍ ተንቀሳቅሶ የንግድ ስራውንም የእርባታ ስራውንም የእርሻ ስራውንም የሚሰራበት ቀጣና እንዲሆን መስራት ያስፈልጋል። ለዚህ ደግሞ ሀቀኛ መሆን ያስፈልጋል። ውይይቱን የመሩት በምክትል ርዕሰ መስተዳደር ማድረግ የከተሞች ዘርፍ አስተባባሪና የከተማና መሰረተ ልማት ቢሮ ኃላፊ ዶክተር አሕመዲን ሙሐመድ በህዝብና በመንግስት ትብብር የመጡ ለውጦች ተጠናክረው እንዲቀጥሉ አሳስበዋል። የአካባቢውን ሰላምና አብሮነት ማስቀጠልም በሚመለከት የሁል ጊዜ ይጠይቃል። አደራ የምላችሁ አሁን በመጣው አብሮነት፣ አሁን በመጣው አንድነት፣ አሁን በመጣው የሰላምና የመረጋጋት ጮራ ኮርታችሁ ዘና ብላችሁ እንዳትቀመጡ፣ የሁል ጊዜ ስራን ይጠይቃል። አብሮነት እረፍትን አይፈልግም። አብሮነት ስራን ይጠይቃል፣ መነጋገርን ይጠይቃል። ለዚህ ደግሞ የሃይማኖት አባቶች፣ የሀገር ሽማግሌዎች፣ የሰላም አምባሳደር፣ የሰላም ኮንፈረንስ እያረጋችሁ በየቀበሌው በየጎጡ ይሄን አጠናክራችሁ እንድትቀጥሉ ነው። ሁለተኛው እርሻ ነው። እርሻን በሚመለከት በጣም በጥሩ ሁኔታ ነው ያለው። ጥሩ ታርሷል። ያልታረሱ መሬቶች ወደ ስራ ተመልሰዋል። አሁንም የቀሩ ካሉ በደንብ መስራት ያስፈልጋል። ተፈናቃዮችን ማስመለስ ላይ ጥሩ ጅምር አለ፣ ግን የጎደሉ ነገሮች አሉ። ይሄንንም በደንብ አድርጎ መስራት ያስፈልጋል። ሸዋሮቢትና በዙሪያ ያሉ ከተሞችና ወረዳዎች ሰላማቸው ከምንጊዜውም በላይ እየተሻሻለ መምጣቱን ያነሱት ኃላፊው፣ የአካባቢው ኢኮኖሚ እንዲነቃቃ ሁሉም የድርሻው እንዲወጣ ጥሪ አቅርበዋል። ሸዋሮቢት ከትርምስ፣ ከሁከት፣ ካሉባልታ፣ ከሐሰት ወሬ፣ ከግጭት ወጥታ ስራ ላይ ነች ያለችው። ሸዋሮቢት ብቻ ሳይሆን በቀጠናው ያሉ አካባቢዎች፣ ወረዳዎች፣ ቀበሌዎች ስራ ላይ ነው ያሉት። ስለዚህ በተለያየ ቦታ ያላችሁ ባለ ሀብቶች፣ ሸዋሮቢት ላይ ሀብት ንብረት ያላችሁ አካላት ሁሉ ወደ ሸዋሮቢት መታችሁ እንድትሰሩ ኢንቨስት እንድታረጉ በዚሁ አጋጣሚ ጥሬን ለማቅረብ እወዳለሁ።